ዜና በምልክት ቋንቋ ይቀርባሉ። ኮሪያ ረፐብሊክ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት በኢንቨስትመንት ዘርስ ቤፈት ለማጠናከር እንደምትሰራ የኮሪያ ረፐብሊክ ምክር ቤት ምክትል አፈ ጉባኤ ጆሆ ያንግ ተናገሩ። ፕሬዚዳንት ታዬ አጽቀሥላሴ የኮሪያ ረፐብሊክ ምክር ቤት አፈ ጉባኤ የተመራ የልዑክ ቡድን አባላት በጽሕፈት ቤታቸው ተቀብለው አነጋግረዋል። በውይይታችን ወቅት ያነሳነው የመጀመሪያው ጉዳይ እኛ ጦርነት ላይ በነበርንበት ወቅት ኢትዮጵያ ለከፈለችው መሥዋዕትነት ያለንን ክብር ማቅረብ ነበር። በሁለተኛ ደረጃ ደቡብ ኮሪያ በኢትዮጵያ የምታደርገውን የድጋፍ ፕሮጀክት በተመለከተ ተወያይተናል። በመጨረሻም ደቡብ ኮሪያ በኢትዮጵያ ማካሄድ የምትፈልገውን ኢንቨስትመንት በተመለከተ ገለጻ ያደረግን ሲሆን ከኢትዮጵያ የምንጠብቀውን ድጋፍ በተመለከተም ጥያቄ አቅርበናል።

አምስት የምክር ቤት አባላትን ያካተተ የልዑክ ቡድን ይዘን ነው ወደ ኢትዮጵያ ጉብኝት ለማድረግ የመጣ ነው። በአራት ቀናት የኢትዮጵያ ጉብኝታችን በኢትዮጵያ የሚገኙ በርካታ የደቡብ ኮሪያ ፕሮጀክቶችን፣ ትምህርት ቤቶችን፣ ሆስፒታሎችን ጎብኝተናል። የደቡብ ኮሪያ ዘማቾች ሀውልትንም ጎብኝተናል። በተለይም ከዘመቻው የተመለሱትንም አግኝተን አነጋግረናቸዋል። በንግግራችንም ትርጉም ያለው ጊዜ አሳልፈናል። በተጨማሪም በኢትዮጵያ የተለያዩ ኢንቨስትመንት ዘርፎች ከተሰማሩ የደቡብ ኮሪያ ኩባንያ ስራ አስፈጻሚዎች ጋር ተወያይተናል። መንግስት የትራንስፖርት ዘርፍን ለማዘመን የተለያዩ ተግባራት እያከናወነ መሆኑን የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የተወካዮች ምክር ቤት የትራንስፖርትና ሎጂስቲክ ሚኒስትር የ11 ወራት እቅድ አፈጻጸም ገምግመዋል። የትራንስፖርትና ሎጂስቲክ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጽም ሪፖርት ለህዝብ ተወካዮች ምክር ቤት አቅርበዋል። በዚህም የህዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክ ሚኒስቴርን የ11 ወራት እቅድ አፈጻጽም አድምጠዋል። የምክር ቤቱ አባላት በተለይም በሀገሪቱ አካባቢዎች እንቅስቃሴ የሚበዛባቸው መናኸሪያዎች ወይም ተርሚናሎች ደረጃቸውን የጠበቁ ሊሆኑ እንደሚገባ አንስተዋል። ዜጎችን ያከበረ አገልግሎት ለመስጠት የመናኸሪያዎች ስታንዳርድን ማስጠበቅ፣ አገልግሎት አሰጣጥን ማዘመንና ውጤታማ የክትትልና ቁጥጥር ስርዓት መፍጠር ያልተቻለው ለምንድን ነው? መናኸሪያዎች ለተሳፋሪ ምቹ እንዲሆኑ ሞዴል መናኸሪያዎች ተገንብተዋል። በተለያየ ቦታ በክልል ትልልቅ ከተሞች በፌዴራልም። አሁን ያልነው ስራው የተጠናቀቀው የቃሊቲ መናኸሪያ ሞዴል መናኸሪያ ነው። የዜጎቻችንን ክብር የሚመጥን መናኸሪያ ያስፈልጋል። አብዛኛው የሀገራችን ዜጋ ደግሞ የሚጠቀመው ይህንን ነው። አቅም በፈቀደ መልኩ መናኸሪያዎቻችን ሁሉ ይህን እንዲመስሉ ነው የመንግስት ፍላጎት። ግን ያው መንግስት ብዙ ስራዎችን ይሰራል በአንድ ጊዜ የትራንስፖርት ሴክተር ላይም ሌሎች ሴክተር ላይም በርካታ ስራዎችን በአንድ ጊዜ ስለሚሰራ ደረጃ በደረጃ ነው የምንቀይረው። እስከዛስ አዲስ ግንባታ ተገንብቶ ደረጃውን የጠበቀ አሁን በምንፈልገው ስታንዳርድ መናኸሪያ እስከምንገነባ ድረስ ደግሞ ያሉትን ማደስ ስራዎችም እንዲሁ ጎን ለጎን እየተሰሩ ነው ያሉ ከታሪፍ በላይ ማስከፈል እና ትርፍ ከመጫን ጋር በተያያዘም ከምክር ቤት አባላት ጥያቄ ተነስተዋል መሰረታዊ የሆኑ የህዝባችን የቅሬታ ምንጭ እየሆኑ ያሉ ትራንስፖርቱ ዘርፍ ላይ ያሉ አሉ አንደኛው ከዚህ ከታሪፍ በላይ የማስከፈል ጉዳይ ሁለተኛ ትርፍ መጫን ይሄ በጣም ህዝቡ ዘንድ ቅሬታን እየፈጠረ ነው ያለው የትራንስፖርትና ሎጂስቲክ ሚኒስቴር በበኩሉ ችግሩን ለማስተካከል እየሰራው ቢሆንም ለዘላቂ መፍትሄው ግን ከማህበረሰቡ ጋር ቅንጅታዊ ስራ ያስፈልጋል ብለዋል። ታሪፍ ጋር ተያይዞ ትርፍ ከመጫን ጋር ተያይዞ ሌሎች መንገላታቶች ጋር ተያይዞ የተነሳው ትኩረት የሚሻ ጉዳይ ነው። አንደኛ ህግ አስከባሪው ራሱ ችግር አለበት። አንዳንዱ እንደምታውቁት ነው፣ ትርፍ ከሚጭን የሚጋራ ሕግ አስከባሪ አለ። ትራንስፖርት ሴክተር ሊሆን ይችላል፣ የጸጥታ አካል ሊሆን ይችላል፣ ትራፊክ ሊሆን ይችላል። የጥቅም ተጋሪ በመሆን ለዚህ ተባባሪ የሚሆኑ አንዳንድ የመንግስት አስፈጻሚዎች አሉ። ይሄንን የሚያጋልጥ ማህበረሰብ ለመብቱ የሚታገል ማህበረሰብ መኖር አለበት። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶም በማጠቃለያ አስተያየታቸው ወጪ እቃዎችን በኮንቴይነር አሽጎ ከመላክ አንጻር ያለው የኮንቴነር እጥረት መፈታት እንዳለበት ነው የገለጹት። ወጪ እቃዎችን በሀገር ውስጥ በኮንቴይነር አሽጎ የመላክና የመልቲ ሞዳል ትራንስፖርት በቅዱ መሰረት ለመፈጸሙ በክፍተት ሲሆን የተለየ ሲሆን የኮንቴነሮችን እጥረት በግዥም ይሁን በከራይ መፈታት ይኖርበታል። በተለይ ኢትዮጵያ ታምርት የሚል ኢኒሽቲቭ ላይ ሆነን በግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨምረበት የግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨምረበት ወቅት የኮንቴይነርና የተስማሚ ማከማቻ ማጋዘን እጥረት መኖር ከሁሉ ነገር በላይ በጣም አሳሳቢና መከሰት የሌለበት በመሆኑ ከባለድርሻ አካላት ጋር በመቀናጀት በከፍተኛ ስራ ሊሰራበት ይገባል። በሀገር አቀፍ ደረጃ 960 ሚሊዮን ዜጎችን ማጓጓዝ መቻሉን ሚኒስቴር መስሪያ ቤቱ ያስታወቀ ሲሆን በ11 ወራት 137 ቢሊዮን ብር ገቢ መሰብሰቡ ተጠቁመዋል። የኮንስትራክሽን ዘርፉ ሀገራዊ ጠቅላላ ምርት ሀያ በመቶ እንደሚሸፍን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። ቢግ ፋይቭ ኮንስትራክት ኢትዮጵያ ሶስተኛው ዓለም አቀፍ የኮንስትራክሽን ኢንዱስትሪ አውደ ርዕይ በሚሊኒየም አዳራሽ ተካሂዷል። ግንባታው ዘርፍ እንደ ሀገር ከፍተኛ ኢኮኖሚ የሚንቀሳቀስበት ሲሆን የኮንስትራክሽን ኢንዱስትሪውም ለዚህ ያለው ሚና ትልቅ ነው። የቢግ ፋይቭ ኮንስትራክት ኢትዮጵያ ሶስተኛው ዓለም አቀፍ የኮንስትራክሽን ኢንዱስትሪ አውደ ርዕይም በሚሊኒየም አዳራሽ ተከፍቷል። በአውደ ርዕዩ ላይ የተለያዩ የግንባታ ዘርፍ ግብአቶችም ለእይታ ቀርበዋል። ዘርፉ እንደ ሀገር ከፍተኛ የኢኮኖሚ ድርሻ እንዳለውም አውደ ርዕዩን የከፈቱት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። የኮንስትራክሽን ኢንዱስትሪው ለኢትዮጵያ አጠቃላይ ሀገራዊ ምርት ወደ 20 በመቶ አስተዋጽኦ ማበርከቱ፣ ወደ 10 በመቶ ለሚጠጋው አምራች ዜጋ የስራ ዕድል መፍጠር እንዲሁም በርካታ ኩባንያዎችን እና ባለሙያዎችን ያቀፈ ዘርፍ መሆኑ ለዚህ በቂ ማሳያ ነው። ከዚህም ባሻገር ባለፉት ሰባት የለውጥ ዓመታት በተሰጠው ትኩረት በሀገራችን የልማትና የብልጽግና ጉዞ ላይ የራሱ ጉልህ አስተዋጽኦ በማበርከት አቧራን እየጠረገ አሻራን እያኖረ የሚገኝ ትልቅ ዘርፍ ነው። መንግስት በዘርፉ የተሰማሩ ተቋማትን አፈጻጸም እየገመገመም የሚያበረታታም እንደሆነም ተገልጿል። ከያዝነው ዓመት ጀምሮ ውጤታማና ተወዳዳሪ የሆኑ ተቋራጮችና አማካሪዎች እንዲሁም የመንግስት ፕሮጀክቶች ባለቤቶችን ለመለየት እንዲቻል ዶሜስቲክ ኮንስትራክሽን ኢንዱስትሪ ኮምፒቲቲቭነስ አንድ አዋርድ መካኒዝም በመጠቀም ምዘናና ደረጃ ይወጣላቸዋል። ውጤቱም ለህዝብ ግልጽ ይደረጋል። በሂደቱ ውጤታማ ተዋናያኖች እውቅና እና በጨረታ ወቅት የተለየ እድል የሚያገኙበት የአሰራር ስርዓት ይዘረጋል። በአውደ ረዩ ላይ የተለያዩ የግንባታ አምራችና አቅራቢዎች የተገኙ ሲሆን የግንባታ ቀለም አምራች ተቋማትም ተሳትፈውበታል። ፕራይም ቀለም ፋብሪካም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየሰራ መሆኑንም ገልጸዋል። የኛ አገር በቀል ምርት ነው። በቀን እስከ 45 ኬጂ ኳርትዝ እናመርታለን። እስከ 30 ሊትር ደግሞ የውስጥና የውጭ ግድግዳ ቀለሞች የሚባሉ እናመርታለን። በጥራትም ከውጭ ሲመጡ ከነበሩ ምርቶች ይህንን ይተካል። በጥራትም በሁሉ ተወዳዳሪ ይሆናል ብለን ያሰብ ነው። ዊሎው የተለያዩ የውሃ ስራዎች ግንባታ ግብአት አቅራቢ ድርጅት ሲሆን በምስራቅ አፍሪካ ለኢትዮጵያ በከፍተኛ ደረጃ ምርቱንም ያቀርባል። ድርጅቱ ፋብሪካውን በኢትዮጵያ ለመገንባት የሚያስችል እድል እንዳለውና ለዚህም መንግስት ፖሊሲውን በተለያዩ መንገድ ማሻሻሉ መሆኑንም ተመላክቷል። ኢትዮጵያ በተለይ ቢዝነስ ፍሬንድሊ በጣም እየሆነች ነው። 2017 ነው ከዚህ ናይሮቢ ላይ ሄደን መገጣጠሚያ ካምፓኒ የከፈት ነው። ምክንያቱም ኢትዮጵያ ውስጥ ማድረግ ስለማንችል፣ አሁን ባለው ፕላትፎርም ግን ኢትዮጵያ ውስጥ ራሱ በጣም በቅርቡ መገጣጠሚያ ፋብሪካ ይኖረናል ብዬ አስባለሁ። ለተከታታይ ሶስት ቀናት የሚቆየው አውደ ርዕዩ ላይ የተለያዩ አዳዲስ የኮንስትራክሽን ቴክኖሎጂዎችም ቀርበውበታል። በመጨረሻም የሚዲያና ኮሚኒኬሽን ባለሙያዎች በመንግስት የሚከናወኑ የልማት ስራዎችን መመልከታቸው በስራቸው ለማህበረሰቡ ግንዛቤ ለመስተር እንደሚያስችላቸው ተናገሩ። ከሁሉም የአገሪቱ ክፍሎች የተውጣጡ የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት የተሰሩና እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት እየተሰሩና እየተሰሩ ያሉ የልማት ስራዎችን ተዘዋውረው አፈጻጸማቸውን ተመልክተዋል። ወደ መጡባቸው አካባቢዎች ሲመለሱም በጎንደርና በአካባቢው እየተሰሩ ያሉ የልማት ስራዎችን ለሌሎች ለማድረስ እንደሚረዳቸውም ተናግረዋል። በየአካባቢ ያለው ተስፋ ሰጪ ስራዎች ላይ የተግባቦት ስራ መስራት አለባቸው። ጎንደር ገና ከፕሌን ስንወርድ አቀባበላቸው፣ ለሰው ያላቸው ፍቅር ያሳዩን በጣም ደስ የሚል ነገር ነበረ። ከዚህ የበለጠ ይሁን ለመጎበኘት ጎንደርን እፈልጋለሁ ጓጓለሁኝ። እድሉን ካገኘው ለወደፊትም እንሻላህ ለመምጣት ጓጓለሁኝ። መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ፣ ለኢኮኖሚያዊ፣ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው አጠቃላይ ያለው ነገር ተስፋ ሰጪ ነው። ልማቶች አሉ እንቅስቃሴዎች አሉና ይሄ ይህ ነገር ተጠናክሮ እንዲቀጥል በጎንደርና አካባቢው እየተሰሩ ያሉ የልማት ስራዎች ለከተማዋ አዲስ ገጽታን ያላበሰና ከዚህ በፊት በነዋሪዎች ይነሱ የነበሩ የመልማት ጥያቄዎችን እየመለሰ ነው ሲሉ የኢፌድሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳ ተናግረዋል። ጎንደር የመላው ኢትዮጵያውያን ከተማ አንጋፋ ከተማ ነች። እዚህ በመገኘታችን በጣም ደስ ብሎናል። እኔም ከሚዲያ ባለሙያዎች ጋር ነው እዚህ የተገኘሁት። በርካታ የልማት ስራዎችን አይተናል። በትክክል መሬት ላይ ምንድን ነው ያለው ብሎ አውቆ እዚህ አካባቢ ብቻ አይደለም ልማት የሚሰራው፣ በየቦታው ልማት አለ፣ በየቦታው እንቅስቃሴ አለ፣ በየቦታው ለውጥ አለ። ይህንን ለውጥ አውቆ የሀገርን ልማት፣ የሀገር አንድነት፣ የሕዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ። ስለ ጎንደር ከተማና አካባቢው በርቀት ከሚሰሟቸው ይልቅ በዓይናቸው ተመልክተው በእጃቸው ዳሰው ያረጋገጡት ከተማዋ በእድገት ጎዳና ላይ መሆኗን ነው የሚዲያና የኮሚኒኬሽን ባለሙያዎች ለአሚኮ የተናገሩት። ዜና አበቃ። ከቀሬ ፕሮግራሞቻችን ጋር መልካም ቆይታ ነው።